የመስቃን ወረዳ ምክር ቤት በሁልባራግ ወረዳ ምክር ቤት በተሰሩ ስራዎች የልምድ ልውውጥ አደረጉ። በስልጤ ዞን የምክር ቤት ልማት እቅድ የሆኑት አቶ አዳነ ፍቃዱ ከዞን ምክር ቤት የእንኳን ደህና መጣችሁ መልእክት በማስተላለፍ የእርስ በርስ ትውውቅና በምክር ቤት አሰራር ስርዓት ጋር ተያይዞ የልምድ ልውውጥ ማድረጉ ለሁለቱም ወረዳዎች ጠቃሚ እንደሆነ ገልጸዋል። በመቀጠልም የሁልባረግ ወረዳ ዋና አፈ ጉባኤ የሆኑት ክቡር አቶ እንዳለ ፍቃዱ የእንኳን ደህና መጣችሁ መልእክት በማስተላለፍ ልምድ ለመለዋወጥና ና ተሞክሮ ለማስፋት መቻላቸው ትልቅ ደስታ እንደፈጠረባቸው ገልጸው ቀጣይ ከእርስ የመልስ መድረኩ የሚገኙ ልምዶችን በመውሰድ የህዝባችን ሁለንተናዊ ጥቅም ለማረጋገጥ በትኩረት እንሰራለን ብለዋል። ጉለቶች በአግባቡ እንዲመለሱ የማድረግ ስራ ይሰራል። ጥሩ የተሻለ ነገር እየተፈጠ ነው። እንደ ተግባራዊ ክንውን አንዱ በሁልባረግ ወረዳ ቢለዋንጃ ቀበሌ የሚገኘውን ምክር ቤት ቢሮ የጎበኙ ሲሆን ምክር ቤቱ እንዴት እንደተዋቀረ፣ ስለ ቢሮ አደረጃጀትና ስራዎችን እንዴት እንደሚሰራ በቅርብ መመልከት ችለዋል። ከዚህ በተጨማሪም በወረዳው ምክር ቤት የተከናወኑ አበይት ተግባራት ላይ ትኩረት በማድረግ ስለ ጉባኤ አካሄድ፣ በጀት አያያዝ፣ ዕዳ አሰባሰብ፣ የካይዘን ስራ፣ የማኅበረሰብ ተሳትፎና የግልጽነት ስራዎች፣ ምግቤን ከጓሮዬ እንዲሁም በእያንዳንዱ ስራ ሂደት ላይ ያሉ ምርጥ ተሞክሮችን በማየት የመረጃ ልውውጥ አድርገዋል። የመስቃን ወረዳ ዋና አፈ ጉባኤ የሆኑት ክብርት ወይዘሮ የሺነሽ ታዬም ምክር ቤቶች የሕዝቡን ችግር በመመርመር በአጭር ጊዜ መፍትሄ እንዲያገኙ አሰራራቸውን በማዘመን አቻ ከሆኑ ወረዳዎች ጋር በመቀራረብና በመነጋገር ሊሰሩ ይገባል ያሉ ሲሆን አክለውም በልምድ ልውውጡ አበረታችና ለወረዳው እድገት ወሳኝ ጠቀሜታ ያላቸው ተሞክሮች በመቅሰም ተግባራዊ ለማድረግ እንሰራለን ብለዋል።